የዛሬ ጉድ ያስብላል። ቤተሰብ ኤሉ ነፍስሽ አይማርም። የዛሬ ሮማንቲክ ነው። ቤተሰብ ሮማንቲክ ነው። የዛሬ ያስደነግጣል። በሉ እ አስደንጋጭ ዜና። ለማንኛውም እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በተለይ የኤሉ ወዳጆች እንኳን ደስ አላችሁ። ጌታም በጣም ነው ደስ ያለኝ። ለነገሩ ኤሉ እና ያብ እኮ አልተጣሉም አሉ እኮ፣ እያገኝ ሰዎች የተናገሩ ሰው አለ። እውነት ለመናገር ኤሉ እና ያብን እያገኝ ሰው አለ፣ አልተጣሉም። የድራማ ነው እስከዛሬ የሰሩብን እንጂ፣ ሮማንቲክ ድራማ ነው ቤተሰብ ማለት ነው። ከአሁን በኋላ ኒቁ ማለት ነው። እነሱ ቡጡ ቡጡን ይዞ ሲመጡ አትጣሉ፣ ሀዳራ እግዚአብሔርን ከዛሬ ቪዲዮ ራሱ ማማር ተችላላቸው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደና ናቸው የኔ ደናኒ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማረግ አበረታቱኝ ለማለት እፈልጋለሁ። የኔ ውዶች፣ የኔ ምርጣ ምርጦች ብያቸዋለሁ። ላይክ ሳታደርጉ አትወጡ፣ ላይክ አድርጉ ማለት ነው። የእኛንም አበረታቱን የኔ ውዶች ማለት ነው። በጣም ነው የምወዳቸው። እግዚአብሔርን ክበሩልኝ፣ ኖሩልኝ፣ እግዚአብሔር ያክብርልኝ የኔ ውዶች ማለት ነው እና የኔ ቅማሞች፣ እና ዛሬ በጣም ደስ ብሎኛል፣ ጌታም በጣም ደስ ብሎኛል። ትልቅ ዜና ሰምተናል ዛሬ ሁላችሁ ነው። በእርግጠኝነት ደስተኛ ናቸው ብዬ አስባለሁ። በጣም ደስ ብሎኛል። የምሬ ነው ምላችሁ። እኔ እንጃ ምን እንደምል አላውቅም። እውነት እውነት አልመሰለኝም ነበረ። ድራማ ነው እንዴ ፕራንክ ነው እንዴ ብዬ አስቤ ነበር። እስከ መጨረሻ ቪዲዮ ቁተት አድርጌ መጀመሪያ አየው። ፕራንክ አይደለም። የቀልዱን መስሎኝ ነበረ። ኤሉ እንደዚህ ስትስቋ የቀልድ ፕራንክ ነው ብዬ አስቤ ነበር። ግን ፕራንክ አይደለም። ቤተሰብ ማለት ነው እና ኤሉዬ የኔ ቆንጆ እንኳን ደስ ያለሽ። እግዚአብሔርን ደስ ብሎኛል። የሆነ ጊዜ ቀለበት እኮ አድርጎላት በማንግስት እኮ ኤሉና እሱ እኮ አንድ ላይ እኮ ሮሚ ቤትን ያደሩ ያን ቀን ነው ነገሩ እየተፈጠረ ይመስለኛል። ቤተሰብ ማለት ነው እና ግን ምናሉ ምንም ነገር አልተፈጠረም። አረ ከተጋባን በኋላ ነው ያ ነገር የሚገኘው እንጂ አሁን ምንም ነገር የለንም አሉ እኮ። እውነቱ አልተናገሩም፣ ግን ሁለታቸው ያውቃሉ። ኤሉና ያቡ ያውቃሉ፣ ምን እንዳደረጉ ሁለቱም ስለሚያውቁ እንግዲህ ኤሉ ሰሞኑ የመኝ ነበር አለች። እንግዲህ ዛሬ ሂዳ ቼክ አድርጋ ነው መሰለኝ ርጉዝ ናት ተብላ ነው። እና ዛሬ ትልቅ ሰበር ዜና ነገረችን ለማለት ለማለት ነው ቤተሰብ ማለት ነው። የዛሬ የምሬ ነው እምላችሁ ደስም ብሎኛ በቃ ማንም አልጠበቀ ኤሉ እርጉዝ ትሆናለች ብሎ ማንም የጠበቀ ሰው የለም። እና በጊዜ ሁላችሁ በጣም ተናደናል። ያቡ ላይ ነው ሁሉም የተናደደ የነበረው ማለት ነው። እና ኤሉ ላይ ያደረገ ድርጊት በጣም የሚደብር ነበረ። ኤሉም ዛሬ እንግዲህ ያቡም አንዳንዴ ከኤሉ ይቅርታ ነበር የሚፈልግ ይመስለኛል። ቤተሰብ ኤሉ ዛሬ በስነ ስርዓቷ እንግዲህ ቤቷ ጠርታ ሁለቱንም ልኡልንም አርታ እንግዲህ ቤቷ እንግዲህ በስነ ስርዓቱ ይቅርታ ጠይቃለች። የአቡና ማናትቺ ያብ ጎደኛ ማለት ነው። ስሙ አያዝልኝ ሊኑ ሊን እኔ እንጃ አላቅም ሊና ናት ሊና አላቅም ብቻ። ስለዚህ ይቅርታ ጠይቃ ነበረች። ካሁን በኋላ እኔ ወደ እናንተ ህይወትም አልመጣም፣ እናንተን አጥጭ አረብሽም ለመጀመሪያ ለመጨረሻ ጊዜ ከእናንተ ህይወት መውጣት ስለሚፈልግ ደግሞ እናንተንም ይቅርታ መጠየቅ ስለሚፈልግ ዳግመኛ ወደ እናንተ ህይወትም አልመጣም እናንተንም አረብሽም እናንተም የራሳቸው ህይወት ትቀጥላላችሁ፣ እኔም የእናንተን ህይወት እኔም የራሴን ህይወት ይቀጥላሉ በማለት ተናግራ ነበረች። እንግዲህ በመጨረሻ ትልቅ ሰበር ዜና ይዛልን አመጣችሁ ማለት ነው። የልዬ በዚህ አጋጣሚ በጣም ደስ ብሎኛል። እንኳን ደስ አለሽ እንግዲህ የተመኘሽውን ነገር ነው። እሱም ልጅ ወዳለሁ እያለ ነበረ። የአቡ ራሱ አላማ ነሙነ ለመናገር የምርሽ ነው፣ ግን ይሄ ነገር ውሸት ከሆነ ሁለተኛ ይቅርታ አላደርግልሽ እያላት ነበረ። እንግዲህ ኤሉ በልጅ መቼም ሰው አይቀልዱም አይደል? ማንኛውም ሰው በልጅ ቀልድ አለ እንዴ? አይቀለድም አደለ? ስለዚህ ኤሉ ዛሬ እንግዲህ እውነቱን ፍርጥ አድርጋለች ማለት ነው። እና እንግዲህ ኤሉም የልጅ እና ልትሆነ ያቦም እንደዛው ልጅ በጣም ነው የምወደው እና በጣም ደስ ብሎኛል፣ የልጅ አባት ሊሆን ነው። በቃ አንቺም እንደዛ ነሽ እየተባሉ ነበር። እና በጣም ደስ ይላል። ልኡል እናንተ ለምን ተናደደው ለምን ተናደደ? ብዙም ደስተኛ አይደለም ኤሉ፣ ግን ውርጉዝ ነኝ ብላ ስትናገረው ማለት ነው ስትናገሩ ያለውን የሰው ስላረገሽ በጣም አዝኛለሁ። ይህ ሰው እኮ አይሆንልሽም ቆይ። ልዑል ድሮም እኮ ኤሉን ያ ፍቅራታል ይመስለኛል። ቤተሰብ ኤሉና ያ አንድ ላይ እንዳይሆኑ አይፈልጉም ቤተሰብ ማለት ነው። እና ለዛ ነው እንዴ ባለፈው ችግሩን ይፈጠረ ማለት ነው። ወደ ኤሉ ተጠግቶ ሌላ ችግር ፈጠረ ማለት ነው። እንግዲህ ይሄ ልጅ በመሀል ኤሉ እርጉዝና በመሀል ባይመጣ እሱ ኤሉ ለራሱ ለማድረግ ፈልጎ ነበረ። ሀሳቡ ግን አልተሳካለትም። እንግዲህ ኤሉ እርጉዝ ነኝ ብላ ስለተናገረችው እንግዲህ ብዙ ደስተኛ አይደለም። ለኤሉ ስሜት እንዳለ ነው የተረዳው ቤተሰብ ማለት ነው። እና ልዑል በመጨረሻ ተናዶ ወጥቷል። ከዚህ ልጅ ስላረገሽ በጣም አዝኛ ለሁ እኔ ካንቺ እንደዚህ ነገር አልጠበኩም። እንዴት ይሄ ነገር ልክፈጠር ቻለ? በማለት እንግዲህ ተናዶ ወጣ ማለት ነው እና ካሁን በኋላ ኤሉ እርጉዝ ናት። እንግዲህ ከያቡጋ ነው ህይወቷ ምትቀጥለው። ካሁን በኋላ ወደ ኤሉ ህይወት አይመጣም ብዬ ያስባለሁ። ምክንያቱ ኤሉ በቃ በመሀላቸው ልጅ ስለተፈጠረ አይመጣም። ያቡም በቃ ሰላም ያገኛል፣ ኤሉም እንደዛው ማለት ነው እና በእነሱ ሰው መጥቶ ማለት አይረብሹም ብዬ ያስባለሁ። ኤሉን የራሷን ህይወት ትቀጥላለች ከያቡጋ ያቡም እንደዛው ከያቡ በኩሉም ሚጫቃጭቅ ሰው የለም ብዬ ያስባለች። ልጅም በቃ ኤሉ እርጉዝ ከሆነችው ቁርጧን አውቃ ትወጣለች ማለት ነው፣ ከያቡ ህይወት ትወጣለች። ልዑልና ሁለቱ ልዑልና ልዩ ልዩ ታጋቡ እናንቴ ማለት ነው። በቃ ፍቅረኞች ሆኑ ማለት ነው። ተቀያየሩ፣ ይሻላል። ያቡ ደግሞ ወደ ኤሉ ሂደዋል፣ አንቺ ደግሞ ከልዑል ጋር በቃ ተጣመሩ፣ ይሻላችኋል። እናንቴም የው አዲስ ፍቅረኛ ተፈልጋላችሁ አይደለ? እናንተ ሁላታችሁ ተጣምሩ፣ በአንድ ዩቱብ ኑ። ኤሎና ደግሞ ያ በአንድ ላይ ይመጣሉ ማለት ነው። ኤሉ በቃ በማል ልጅ ስለመጣ ካሁን በኋላ ማሳላም ብላለች ኤሉ ማለት ነው። እና በጣም ደስ ብሎኛል። ለማንኛውም በመጨረሻ በጣም ደስ የሚል ስሜት አለ። ያቡን በጣም እየሳቅ ነበረ። ኤሉን በቃ በሳቅ ፍንድት ብላለች። የተፈጠረው ሁሉ ሪሳ አሁን ደስተኛ መሆን ፈልጋለሁ፣ ናፍቃያኛል እኮ በማለት ለሱ ተናግራለች። ለምንድ ነው ይሄ ነገር ሲፈጠር ለም አልተናገርሽኝም? ለም ያልደወርሽልኝም? ው በማላችን ብዙ ነገር ስለተፈጠረ ሌላ ነገር ለአንተ መውራት አልፈለግኩም ነበር እና በቃ አሁን ነው ሁሉም ነገር መናገር ስላለብኝ በካሜራ ፊት ለፊት መናገር አለብኝ ብዬ ነው አልተናገርኩም፣ በማለት እንግዲህ ለያቡ አስረድታለች። እውነት ለመናገር እንኳን ደስ አላችሁ። እግዚአብሔርን እውነት ኤሉ እርጉዝ ከሆንች በጣም ደስ ብሎኛል። እግዚአብሔር ያድርግልሽ፣ ጤነኛ ልጅ ይስጣችሁ። እንግዲህ ልጅ ጸጋ ነው። ማሪም በጣም ደስ አለኝ። ያቡም እንኳን ደስ አለክ። እግዚአብሔርን አላቅም። ብቻ እኔ ቃላት የለኝም። በጣም ደስ ብሎኛል። እንግዲህ ምን ማለት እንዳለብኝ አላቅም። ሁላቸውም ደስተኛ ናቸው ብዬ አስባለሁ። በተለያየ የእሉ ወዳጆች በጣም ኤሉ የምትወዱ ለኤሉ ቦታ የምትሰጡ ልጆች በጣም ምርጥ ምርጥ አድናቂ ያላት ኤሉ ማለት ነው። እግዚአብሔር ለኤሉ በቃ የምትጋፈጠው ልጆች አላቸው፣ ትክክለኛ ወዳጆች። እውነት አስመሳይ አንድ ሰው የለም ከኤሉ ወዳጆች ውስጥ ማለት ነው። እግዚአብሔር ኮመንታችሁ በጣም ደስ የሚል እውነት ውስጥ የሚነካ ኮመንት ነው። በተለይ ለኤሎ የሚጽፎ ማለት ነው። እና በዚህ አጋጣሚ እንኳን ደስ አላችሁ። እንግዲህ ኤሎና ያቡ አንዱ ሆነዋል። እንግዲህ በማላቸው እንግዲህ ልጅ ተፈጥሯል። በጣም ደስ ይላል። እንግዲህ ካሁን በኋላ ሮማንቲክ ቪዲዮ ነው የሚሰሩልን ብዬ አስባለሁ። የፍቅር ቪዲዮ ነው የሚሰሩልን ልዑል። በቃ ነፍሴ ማር ውጣ፣ በቃ ከኤሎ ህይወት ውጣ። ኤሎም በቃ ከያቡ ጋር ትቀጥላለች። አንቴ ደግሞ ልዩን ይዛ በቃ አንድ ላይ ህይወታችሁን ቀጥሎ እናንተም ደግሞ ካፕሎ ናችሁ፣ ኑ በአንድ ዩቱብ ማለት ነው። በቃ ኤሎና ያቡ ደግሞ አንድ ላይ ናችሁ። በቃ ሮማንቲክ ነው። በቃ ሰሞኑ ቤተሰብ እንኳን ደስ አላችሁ። ለማንኛውም በጣም ደስ ብሎኛል። ይህን ቪዲዮ ከተመቻችሁ ላይክ አድርጉ። በጣም ነው የምወዳችሁ። ጌታም በጣም ደስ ብሎኛል። ዛሬ ልዩ ቀን ነው። ተመስገን በሉ እስኪ።